ወይም አገልጋይም ስለሆ ስለነበረ ከበፊት ማለት ነው። እንዴት ወሰንክ? ይችን እንትኗን ፓርቷን እንዴት አለካት? እንዴት በወሰን ቻልክ? እንዴት ጥንካሬ ማገኘት የሚለው ህግ ጠይቅ። ያው እንዳልኩሽ ነው። ውጭና ውስጤ አንዳንድ ነበረ በወቅቱ ምክንያቱም ቁርአን ሳነበው እኔ ቁርአንን ሳነብ የጀመርኩትም አጀማመሬም ቻሌንጅ አድርገው ይሄን ነው መጽሐፍ ቅዱስ እርስ በርሱ ይጋጫል፣ እንትን ይጋጫል ምናምን ነገር ሲሉ ከዛ በኋላ ምንድን ነው? የእነሱ ሳይጋኝ ለብር ስታንዳርድ የሚባለውን ነገር ያለ አይደለ በሰፈሩ ቁና መሰፈር የሚለውን ነገር አስቤ ነው ነው። ና ምንድነው ማድረግ ያለብኝ ብዬ ከዛ በኋላ ማጥናት ነው ጀመርኩት፣ ወብሳይቶቹ መመልከት ነው ጀመርኩት እና ለማጥ እኔ የመጣው አመጣት ንዬ የራሱ የነበረው ከሥነ ስርዓት ቁርአን አጥነች ሙስሊሞችን በቃ መጨፍጨፍ ነበር የምፈልገው ብዬ ነበረ። ከዛ ቁርአንን ሳነበው ያስደነግጠኝ ጀመር። አላህ ሲናገር እሰማዋለሁ። ቁርአን ያላህ ንግግር ነው። ሙሉ ለሙሉ ሳገላብጠው፣ አምስቴ ነው ያነበብኩት እኔ እና ሳገላብጠው ሱረት ፋቲሃ እጀምራለሁ፣ ሱረት አናስ ላይ እጨርሳለሁ። አስቡት። በዛሬ ደግሞ በእንግሊዝኛ ነበር እኔ ራሱ ያነበብኩት። ሳነበው፣ ከዛ ሳየው፣ ምንም ነገር ሰውኛ ነገር ላገኝበት አልቻልኩም። የሚናገረው አላህ ነው ራሱ። ከኔ በቀር ሌላ አምላክ የለም እያለ የሚናገረው ላ ኢላሃ ኢላ አና፣ ከኔ በቀር ሌላ አምላክ የለም አላህ ነው። ከለቅና ጃአልና ፈአልና እያለ ደግሞ አደረግን ፈጠርን ሰራን አወረድን ምናምን እያለ ራሱ ተአዚም እያደረገ በግነት ይናገራል ያልኩኝ። እንደገና ደግሞ እንትን እኛ ወደ ሌሎች ሰዎችን ሪሳላ ማድረስ ሲፈልግ ደግሞ ቁል ይላል፣ በል እያለ እርሱ እያለ ስለ ራሱ ፕሮሰስ ያመ እኛ እንዴት ደዋ ማድረግ እንዳለብን አንተ አንተ ይላል። ቴ ማለት እንትን አለኝ፣ የረበሸኝ በጣም ቁርአን ማለት የፈጣሪ ንግግር ነው። እንደ ባይብል አይደለም። ባይብል ስቴሪዮታይፕ ነው አለ ስሪ ሶስት አይነት ነው። ስቴሪዮታይፕ የአምላክ ቃል አለበት፣ ነቢያቱ የሚናገሩበት ቃል አለ፣ ሶስት ታሪክ ጸሐፊዎች ደግሞ የሚናገሩበት ቃል አለ። በቃ ተለየብኝ፣ እንደዚ አይነት ነገር እና በጣም እየገረመ ይመጣ፣ ይህ ነገር ምንድነው ይረብሸን ጀመረ። አይ መራቅ ይቻላል ከእንደዚህ አይነት ነገር ብዬ መራቅ ጀመርኩኝ። ከዛ በኋላ ባይብልን ሳየው ምንም አልመጣል አለኝ። በቃ ባይብል እርስ በርሱ እንደሚጋጭ እየተነገረ ይመጣ። ባይብል ኦሪጂናል አውቶግራፊ የለም፣ ኦሪጂናሉ የለም አሉኝ እርስ በርሳቸው ማኒስክሪፕቶቹ እርስ በርሳቸው ይጋጫሉ የሚለውን ነገር ተነገረኝ። በዛ ላይ ቴዎሎጂን ቴዎሎጂስ ለማድረግ ብዙ ነገሮች እንደተጨመሩ አየው፣ ሰማው። ለምሳሌ የስላሴን ጉዳይ አንደኛው የዮሐንስ መልዕክት አምስት ሰባት ላይ ያለው አስራ ስድስተኛው ክፍለ ዘመን አስራ አራት ነው ምናምን አካባቢ ላይ የተጨመረው በሰማይ የሚመሰክሩ ሶስት ናቸው ለስላሴ ሌሎችም ሌሎችም እንደይጠቀራ ዮሐንስ አንድ አስራሁ ብዙ ነው መነገራችሁ በነገራችን ላይ ሰሞኑን እንጀምራለሁ። እንደዛ ማለት ነው። በጣም በጣም ያዘንኩት ምን እንደሆነ ታውቃላችሁ አራት ወንጌል ላይ ኢየሱስ ሳይናገር ኢየሱስ እንደተናገረ ተደርጎ መጨመሩ ያቆሰለኝ የማይረሳኝ ማቴዎስ ወንጌል ምዕራፍ 17 ቁጥር 11 ላይ ነው 21 ላይ ያለው ጥቅስ አይረሳኝም። እንዴት ሊሆን ይችላል ሲሉት ከጾምና ከጸሎት በስተቀር ሊወጣ አይችልም አላቸው ለሐዋርያት ይላል ኢየሱስ። እንግሪኩ ላይ የለም፣ እንግሪኩ ላይ የለም። አስራ አራተኛው ክፍለ ዘመን ላይ ነው የተጨመረው። ያስለቀሰኝ አልረሳውም። ማቴዎስ ወንጌል 18 ላይ ቁጥር አስራ አንድ ላይ ያለው ጥቅስ እሱም አረሰውም የሰው ልጅ የጠፋውን ሊያድን መጥቷልና የሚለው ባይብል ላይ የለም ግሪኩ ላይ የለም ብለው ያረዱኝ ቀን ነው። እንደዛ ብለው ወደ ሀያ ወደ ሰላሳ ጥቅሶች ጠቅሰው ኢየሱስ እንደተናገረ ተደርጎ ትናል። ከዛ ፕሮፌሰር ባርቴርማን አራት ወንጌል ላይ ከመቶ ሰማንያ ሁለት ፐርሰንቱ ኢየሱስ የተናገረው አይደለም፣ አስራ ስምንት ፐርሰንቱ ነው በትክክል ተናግሯ የሚባለው ሲል ዲሳፖይንት ዶንኩኝ፣ ተስፋ ቆረጥኩኝ። መርከቤ የተሰበረ መሃል ላይ መንገድ ላይ ያለው መርከቤ ተሰበረ፣ መልህቁ ከስር ወደቀብኝ፣ መሬን አጣው። ከዛ በኋላ ይሄ ቁርኣን ሳነብ የነበረው ቁርኣን እስቲ ልመለስና ደግሞ ልፈተሽው፣ እሱም እንደዚህ ዓይነት ችግር ይኖረው ይሆን ብዬ መምጣት ጀመርኩ። ጭራሽ አላሴና መጨረሻ ላይ እንደዛ ሆኜ ይቃወማለሁ። ነብዩ ማመድ እንትን ነው ምንም ነገር እያልኩኝ አወራለሁ። ግን ውስጤ እኮ ሌላ ነው። ራሱ ውስጤ ይወደዋል እስልምና፣ ውጪ ግን ሌላ ነገር ነው። በቃ እንደዛ ነው። መጨረሻ ላይ አይ በቃ አልኩ፣ አልቻልኩም፣ በቃ ብሞትስ እንደዚህ ምናምን ነገር እና ሁል ጊዜ ያወራለሁ እና ለአንድ ጊዜ እንደዛ አልኳት፣ መጨረሻዬ በቃ ላ ኢላሀ ኢለላህ ብዬ እንደው ከዛ በፊት አትግደልኝ፣ በቃ መሞት አልፈልም። ማን ያዛውንስ እኮ መስለም ትችላለ እያለች ትቀልድብኝ ነበር፣ እንደ ቀልድ ነበር የሚመስላት ነበርሁና፣ መጨረሻ በቃ እንደዛ፣ ሁል ጊዜ እንደዛ አላለሁ። ሙስሊሞችን ሳገኝ ምናምን፣ መጨረሻዬ ብቻ ቻችን ብቻ እንዳልሞት በሸ ተኝቼ፣ ለምን እንዴ እንደዚህ ለምንድን ነው የምጨነቀው አልኩኝ። በኋላ ላይ አይ ከምጨነቅ እንደዚህ እንትን ከምን ግራ ከምጋባ ለምን ትናልክ ነው መንገድ ላይ ነው እንደዚህ ኮርነር ላይ ዳዋ ሲያደርጉ አግኝቻቸው ከተማ ላይ እባካችሁ ሻዳ ሲይዙ ይመስለም እፈልጋለሁ ስላቸው፣ ለምንድን ነው የምትሰልመው? አይ ምክንያት እንደዚህ አንተማ ሙስሊም ነህ ሻዳ አያስፈልግህም አሉኝ። ጭራሽ ኧረ ተዉ እባካችሁ ተጨነቅ ያለ ነፍሴ ተረፍ። አሁን ምንም ጋራንቲ የለኝም ከዚህ በኋላ ተንቺ ለምን ልክ ሻዳ ሲያስይዙ መንገድ ላይ ነው አላቃቸውም እኮ አስይዘውኝ ወደ ቤት የመጣውም ቆንጆ እንቅልፍ መተኛት ጀመርኩኝ። ከዛ ለአንድ አመት ያክል ሚዲያ ላይም አልወጣውም ቤትም ላይ አልወጣውም። ኢዲን ትምህርት መማር ጀመርኩኝ በኋላ ላይ በቃ አንተም ብዬ ወደ አላ ተመለሱ፣ በተውባ በንሳ ወደ አላ ተመለሱ ብዬ አዋጅ አወጅኩኝ። ማለት ለማቃቸው ሰዎች አበዱ፣ ብዙዎች ተላቀሱ፣ አለቀሱ። ምንም አድረግ አልችልም። አንዱ ራሴን አጠፋለው አለ፣ አንድ ኖሮ የሚኖር ጓደኛ ነበረኝ። ራሴን አጠፋለው አለ። እንግዲህ ምርጫ ነው፣ ባታጠፋ ደስ ይለኛል። በጣም ነው መውደህ። ምንድን ነው የሚባለው፣ የሆን ነገር አስነክተውት ነው፣ አብዶንም መሆን ያለበት ገንዘብ ሰተውት ነው። ብዙ ነገር ያልተባለ ነገር የለም። አስር ሺህ ዶላር ከሪያድ ነው ምናምና የሚባል ሀገር ሰተውት ነው ይላሉ። የተለያየ ነገር ይላሉ። ሴት ልከውበት ነው ይላሉ። የተለያየ ነገር ነው የሚሉት የነበረው በወቅቱ ማለት ነው። አስታውሳለሁ እና ያው ላ ጊዜ አልፎ አላ ዘመንን አሻግሮ በእድሜ ላይ አንድ ቀን ጨምሮልኝ ዛሬ በእናንተ ፊት ቆሜ አሁንም ለመመስከር ለመናገር በቅቻለሁ ማለት ነው። እና ተኝተን ለመነሳታችን ዋስትና የለንም ሚስዬ ምንም ጋራንትድ የለውም። ራሱ ትን ብሎን ራሱ ልናመልጥ እንችላለን። ሀራሩ ቃቲጂ የሆነ የሚሳኤል ጦርነት በአንድ የመተው እኮ ያልታሰበ ነገር እኮ እንደ ምስምሳችን ወጥተው እኮ ልናልቅ እንችላለን። ሞት ረሱ ስላ ወሰለም ማን ነው እንቅልፍ የሞት ታናሽ ወንድም ነው ብለዋል። እንቅልፍ ሲመጣ አታቂውም፣ ራሱ መቼ እንደሚወስድሽ አታቂውም። ሞትም ሲመጣ እነዛ ነው መቼ እንደምንሞት መቼ እንደሚወስደን እንዴት እንደሚወስደን እራሱ አናቅ። እጃችን ላይ አይደለም፣ የነገው በእጃችን አይደለም ያለው የነገው በእጃችን አይደለም። አሁን ክረንት ላይ ያለው ነገር ነው ሶፍት ፋክት የሚባለው ነገር ያለው እጅሽ ላይ ያለው እሱ ነገር ላይ ነው አሁን ማተኮር ያለብን እና ዲሲዥን ቤኪንግ ፕሮሰስ ይፈልጋል። ለውሳኔ ውሳኔ እንዳልኩሽ ነው ከመሃል መጀመር የለብሽም፣ ከግራውንድ ነው መጀመር ያለብሽ። ከመሃል ሲጀመር ነው ብዙ ጊዜ። አሁን ገሊላ ከስር ስለጀመረችው ነው የጠቀማት። የብዙዎች እንትንም የመስለማቸውና ጽናት እንዲኖረን የሚያደርገው ከስር የጀመሩት ነገር ናቸው። ከስር ምንድን ነው ሲባል ደግሞ ዲፖዚት ኦፍ ሳሊቬሽን ይባላል። የመዳን አቀማመጥ የሚባለው ሰዎች ወደ ዲኒ ስላም የሚገቡት ላይላህ ይለላህ የሚለው ማወቅ ነው። ላይላህ ሲባል ነፊ ነው መጣል ነው። ይለላህ ስንል ደግሞ ካላህ በስተቀር በሀቅ የሚመለክ አምላክ የለም ስንል ደግሞ ይስባት ነው። ይሄ ገመድ ነው ራሱ ሱረቱ በቀራ ምዕራፍ ሁለት ቁጥሩ ሁለት መቶ ሃምሳ ስድስት ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ዘመድን፣ መልካም ገመድን፣ መልካም ዘለበትን ምን አለ ጨበጠ ያዘ ነው የሚለው ትልቅ ነገር ነው። ራሱ ላይላህ ይለላህ ብሎ ማምለጫው መንገድ እሱ ነው። ወደ ዲኑል ኢስላም መግቢያው በሩ እሱ ነው ብለን ነው የምናምነው። ያ ሲገባ ረሱል ዐለይሂ ሰላም በሐዲስ ላይ የጀነት ቁልፍ ብለውታል። ላይላህ ይለላህ ያለሰው ያለ ሰው የጀነት ቁልፍ ያዘ ብለዋል። ያ ነው የሚያስፈልገው እና ቶሎ ወስኖ። ጥያቄው አያልቅም። እስልምና ባህር ነው እንዳልኩሽ፣ ባለፈው የምትቀጂው ለጥምሽን ያክል ነው። ባህር ነገር ብታገኝ፣ እርሻ ስታገኝ፣ ሁሉንም አትበዩው ለረሃብሽ ማስታገሻ የሚያ ጠዋት ላይ ስትነሺ ከፀሐይ ብርሃን የምታገኘው ለማየት የሚጠቅምሽን እንጂ አጠቃላይ ሁሉንም ለማየት አይጠበቀብሽ። እድሜ ልክሽን ነው የምትኖሪ፣ እድሜ ልክሽን እርሻውንም ትበያዋለሽ። ያንቺ ነው፣ ማንም አይደብሽ። መስገብገብ አያስፈልግም፣ ሲርብሽ ብቻ የሚያስፈልገው። ጥሙም፣ ውሃውም፣ ባህሩም ያንቺ ነው። ራሱ ፀሐዩም የራሱ ነው፣ ጠዋት ጠዋት ስትነሺ ታገኘዋለሽ። ገባሽ? ረሃቡ እንደዛ ነው። ቁርስ በልተሽ እኮ ምሳ ይጠይቅሻል። ጥቅም ላይ ሲውል ጥያቄውም እንደዛ ነው። ጥያቄ ሲያልቅ መልስ ስታገኝ ጥግብ ታያለሽ አይደል? በኋላ ላይ ደግሞ ይመጣል የሆነ ጥያቄ። ለምን የሰው የሰው በተፈጥሮ እንዲጠይቀው ነው አላ ይፈጠረው፣ አቅል እንዲኖሩ ተደርጎ ነው የተፈጠረው። ስለዚህ ምንም ጥያቄ የመጠየቅሽ ነውር አይደለም። እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለውም። የጥያቄ ፉንጋ የለውም። ራሱ እልቅጠ ላይል የሚባል ጥያቄ የለም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ለምን ጥያቄ ሲመጣ መልስ አለ። ጥያቄና መልስ ሲኖር እውቀት አለ። እውቀት እያደገ ሲመጣ ኢማን ይሆናል። ኢማናችን እየጨመረ ይመጣል። እውቀትን የመሰለ ነገር የለም። ራሱ ይሄ ነው ረሱል ሰለላሁ አለይሂ ወሰለም እውቀት ለሁሉ ሙስሊም ግዴታ ነው ብለዋል። ማውቅ ግዴታ ነው ብለዋልና እውቀትን የመሰለ ኢልምን የመሰለ ነገር የለ እንኳን በሕይወት ነውሽ አስቢው። የሰው ልጆች ስንቶቻቸው ማተንጣቂያቸው የአንቺ ኩዮች ከልተው ያሉ ሰዎች አሉ። የኔ ኩዮች ክልትው ያሉ ሰዎች አሉ። አፈር የሆኑም ሽክ የሆኑ አሉ። የአፈር ጮማ የሆኑ ሰዎች አሉ አሁን ሰዓት ላይ የሉም። አንቺ ግን በህይወት ኖረሽ ምን ብለሽ ያላህ ፈድል ሆኖ ያላህ ጸጋ ሆኖ ያላህ ምዕረት ሆኖ ያላህ ኢክራም ሆኖ ቸርነት ሆኖ አንቺ በህይወት ኖረሽ ይኸው እዚህ ቆመሻል። መላችን ማለት ነው እና አንቺ ውስጥ ሲሰማሽ ካላህ ጋር ጨርሻለሁ ብለሽ ካልሽ ዛሬ ሻላ